ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤች ዲ የዩትዩብ ቻናል አድማጭ ተመልካቾቻችን በዕለተ አርብ ቀን ግንቦት 29/2017 ዓመተ ምሕረት በማለዳ መደመጥ አለባቸው ብያሰብኳቸውን ሰብራሁናዊ አስቸኳይ ትኩረት የሚሹ በርከት ያለው የአዳር የአውደ ውጊያ መረጃዎችን ታደምጣላችሁ። በቀዳሚነትም አርእስተ መረጃዎችን በማስደመጥ ልጀምርም። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ አኮረም በድጋሚ ድልን ስለመቀናጀቱ የድረሽ መረጃዎችም አመላክተዋል። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ልጅ እያስኮር በወርጌሳና በአካባቢዋ ባደረገው ውጊያ አንድ የመቶ አለቃን አዛዥን ጨምሮ በርካቶችን መደምሰሱ ተሰምቷልም። የሜጀር ጄኔራል ኦባንት አባት አንደኛ ኩር ልዩ ጀብድን እንደተጎናጸፈ መረጃዎችም ተሰምተዋል። መብረቅ ተፈራ ብርጊደም ያለፉት ተከታታይ ቀናቶችን ከጥላት ጋር ትነቅነቅ ስለማድረጉም ተሰምተዋል። በትላንትና ዕለት በደብር ያለ ሀያ ስንድም ደግሞ በአገው ምድር በአንዳንድ አካባቢዎች ውጊያዎችም ተደርገባለም። ውድና የተከበራችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ በሰፋ ባለመልኩ የአውደ ውጊያ መረጃዎችን ታደምጣላችሁ። አብራችሁ የቆየውም መደመጥ ወዳለባቸው መረጃዎች ማለፍኩኝ። በቀዳሚነትም በትላንትናው ዕለት ግንቦት 28 ቀን የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ትላንትም ለሁለተኛ ጊዜ ድል አድራጊነቱንም አሳይቷል። አርኖ ጋኖ የተባለ በሚጠራው አካባቢ በውጊያ ላይ ከተሳተፉት ክፍለ ጦሮች መካከልም መብረቅ ክፍለ ጦር ጎንደር፣ በጋሾ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ዘውዝ አምባ ነጎስ ክፍለ ጦር፣ ታድሎ ብርሃኑ ክፍለ ጦር፣ ንስር በለሳ ክፍለ ጦርና ፋንዬ የውቤ ክፍለ ጦሮችን በውጊው ተሳታፊ ሆነዋል። በውጊው በርካታ ድሎችም የተመዘገቡ ሲሆኑ ቁጥራቸው በውል የማይታወቅ የጥላት ጦርም በተንትኖ ወጥቷል። ከዚህ በተጨማሪ የወገንን ክንድ መቋቋም ያቃተው የጥላትልም ወደ መጣበት ቁስለኛውንም የያዘን ወታደራዊ ቁሳቁስ እያዝረከረክም ሊፈርጥ ችሏል። የጥላት ናይል በውጊያ ክፉኛ የቆሰለ በርካታ ያለ ቁጥር ያላቸው አስክሬን በአይሱዚ መኪና ምጭኖም እንዲወጣ ስለነደርጉ መረጃዎች ተሰምተዋል። የጣና ገላውዴዎስ ክፍለ ጦር የአገዛዙን ሰራዊት ከአርብ ገበያ ወደ ደብረ ታቦር ለማለፍ ሲሞክር ገላውዴዎስ ላይም ባደረገው ልዩ የደፈጣ ጥቃት ሞትና ቁስለኛ ማድረጉ ተነገረ። በዚህ የደፈጣ ውጊያ ከፍተኛ በአርበኛ ታደለ ምሬና አርበኛ ብርሃን መድረት ውጤት ተመዝግቧል። እንግዲህ ስመኘው በቀለ ክፍለ ጦር የአብይን ኦነግ ፆሮ ወታደሩ ነው የአድማ በተና የአማራ ሚኒሻንም አርግፎ እንደ ጣሎ ተሰምቷል። እንደመረጃ ምንጮቻችን የበአድን ብልጽግና ካርዴ ከወረታ ከተማ አንድ ኪሎ ሜትር ርቀት ሸለቆ መዳና ያለ አርሶ አድሮችን በመሰብሰብ የውሸት ፕሮፖጋንዳዎችን ለመዘናት ቢሞክርም ነገር ግን ሳይሳካለት ቀርቷል። በእስቴና በአንድ አበቴ መካከል የምትገኘው ቀጭን ሜዳ ላይ ምሽት አስራ ሁለት ሰዓት ላይ በተደረገ ውጊያ የጥላት ጦር ድባቅ ተመተዋል። ከአምባሳሜ ከተማ በቅርብ ርቀት የሚገኘው ደወል ቁስቋም የተባለ ቀበሌ ላይ ያገዙ ሰራዊትም ንጹዋንን ስለመረሸኑ መረጃዎችም ተሰምተዋል። በማስከተልም ሌላኛውን መረጃ በማስደመጥ የምቀጥል ይሆናል። መረጃ ወሎ ቀጠና የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ልጅ እያስኮር በውርጌሳና በአካባቢዋ ባደረገው ትግል አንድ የመቶ አለቃ አዛዥን ጨምሮ በርካታ ዙፋን ጠባቂ ወታደሮች መደምሰሳቸው ተነግሯል። ትናንት ማለትም ግንቦት 28 ማለዳ ጀምሮ እስከ ረፋድ ድረስ ባለው በሰሜን ወሎ ዞን ሀብሩ ወረዳ በውርጌሳ ከተማና በከተማው ዙሪያ በሚገኙ ጊዮርጊስ ገንፎ ጨፌ በተባለ አካባቢ በተደረገ ቴክኒክ በጽራማሮ ብልጽግና ላይ የማያዳግም እርምጃ ተወስዷልም። በዚህም እንደ መረጃ ምንጮቻችን ገለጻ ማለት ነው። በሰሜን ወሎ ዞን በተደረገ ውጊያ የጥላት ጦር ተመቷል። በአማራ ፋኖ ብሔራዊ ኃይል ወለው ቀጠና በአርበኛ ሰለሞን አሌ በሚመራው ልጅ እያስኮር ውስጥ የጁ ክፍለጦር ራስ አሌ ክፍለጦር ራምቦ ክፍለጦር ስር የሚገኙ ሻለቃዎችም ጥምረት አሳይተዋል። በዚያ ወደ ውጊያ ከወደ ጥላት ኃይልም አንድ የመቶ አለቃ ማዕረግ ያለው ወታደራዊ አዛዥን ጨምሮ በርካታ ወታደሮች ተመቷል። በተጨማሪም በርካታ ቁጥር ያለው ጦርም ጭምር በትንት እንዲወጣም ተደርገዋል። በአማራ ፋኖ ብሔራዊ ልጎጃ መቅጠራ ሁለተኛ ተፈራዳ ምጤ ክፍለ ጦር ልዩ ጅብሮችን ማስመዝገቡን ቀጭሯል። ግንቦት ሀያ ሰባት እስከ ዛሬ ባለው ዕለት ጀምሮ ታላቅ ጀብድን በመስራትም በድል አድራጊነት እንዳለም ነው የተነገረው። በዚህ የተበሳጭው የአብይ አህመድ ሰራዊትም ከግንድ ወይን ከባህር ዳር ከአዴት ቆንጆ ቁላላ ብዛት ያለውን አድባ በተና መከላከያል በማሰባሰብ ልዩ ውጊያም ቢፈጽመው ቢፈጽሙ ሁለት ዙሪያ ሶስት መድፍና ሞርተር እየተጠቀም ይገኛል። በዚህም የፋኖን ብትር መቋቋም ሲያቅተው ቁልፉን ቀምቶ አንድ ሲኖትራክ መኪና ገደል ከቷል። በየቤቱ እየገባም ቤትና ንብረቶችን ዘርፏል። እንደ መረጃ ምንጮቻችን ገለጻ በትላንትናው ዕለት የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ ነበልባሎቹ ግጥም ሻለቃ ለስላሳ የመጣና አንድ ባንዳ በቁጥጥር ስር ማዋል ችለዋል ተባለ። ከሰከላ ወረዳ ጊሻ አባይ ከተማ ወደ ኮለል ቀበሌ የመጣው ኖራ ራይል ጊዮን ብርጌድ በአይሌ አድማሱ ሻለቃ ጥቃት የተሰነዘረበት ሲሆን፣ ጠላትም ወደ መጣበት ጊሻ አባይ ከተማ እግሬ አውጭኝ ብሏል። ተከራጊሽ አባይ ከተማ መሸገው የአብይ አመድ በትናንት በትራንትሮት በሌሊት አምቢሲ ቀበሌ የሚኖሩ ንጹሃኖችን ጭምር አፍኖም ወስዷል። በደብረ ኤልያስ ክረምት ወርን በመጠበቅ አርሶ አደሮች በቆሎ ዘርን እንዳይዘሩ በአገዛዙ ስለመከልከላቸው የወጡ መረጃዎች አመላክቷል። ለዚህም ደግሞ በክረምቱም በቆሎ ዘር ከተዘራ የፋኖች የማጥቃት እንቅስቃሴ ሊጨምር ስለሚችል ከበቆሎ መዝራት እንዲትቆጠሙን ጭምር ለአርሶ አደሮቹም ትእዛዝ ተሰጥቷለው የተባለውም ውድነ ተከበራችሁ የፋሲለው ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ መደመጥ አለባቸው ብያስብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። ለሁላችሁም ደግሞ መልካም ረፋድ ተመኘሁ።